ይድረስ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን። ጉዳዩ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንድትወጣ ጥያቄ ስለማቅረብ። እኔ ጌታን የተቀበልኩት በመካነ ኢየሱስ ቤተ ክርስቲያን ቢሆንም በውሃ ጥምቀት ጥያቄ ምክንያት ገና በአራት ወር ከዚያ ወጥቼ ያደግኩት በቃለ ሕይወት ቤተ ክርስቲያን ነው። መጀመሪያ በኅብረት አምባ ቀጥሎም በአስመራ አማኑኤል ቃለ ሕይወት አስመራ ሳለሁ በውስጤ አገልግሎት ጥሪ ተሰምቶኝ ቆይቼ ከምረቃ በኋላ በደብረ ዘይት ቃለ ሕይወት አጥቢያ ወንጌላዊ ሆኜ አገለገልኩ። የስነ መለኮት ትምህርት በር ተከፍቶልኝ ከአገር ወጥቼ ትምህርቴን ተከታትዬ ወደ አገር ቤት ተመልሼ ደግሞ በዋናው የቃለ ሕይወት ጽሕፈት ቤትም ሠራው። ቃለ ሕይወት የእርሷ የሆንኩ ቤተ ክርስቲያኔ ናት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ሲመሰረት ከሴሚነሪ ለእረፍት የተመለስኩበት ጊዜ ነበር። በጊዜው የዚያ መሰሉ ኅብረትም እንኳ በሌላው ዓለም ያልተለመደው አይነት በመሆኑ በዚህ ከመታቀፍ ቀድሞ የነበረው በ1948 የተመሰረተው የወንጌል አማኞች አንድነት ማኅበር ተጠናክሮ እንዲቀጥል እንጂ እንዳይፈርስ ለመሪዎቻችን ጥያቄ አቅርቤ ነበር። ወቅቱ የነፃነት ማግስት በመሆኑ ይህ ሐሳብ የአንድ ትኩስ ወጣት አሳብ ተደርጎ ተቀባይነት አላገኘም። የወንጌል አማኞች አንድነት ማኅበርም በአሳዛኝ ሁኔታ ከሰመ። ከዓመታት በኋላ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በራሷ ምክንያት ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ራሷን አገለለች። ራሷን አግልላ በነበረችበት ጊዜ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሲመሠረት መስራች ብቻ ሳይሆን ከአንጋፋ ቤተ እምነቶችም አንዷና መሪም ሆና ተሳተፈች። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ወደዚህ ካውንስል ውስጥ እንዳትገባ በቃልም በጽሁፍም ለሚመለከታቸው መሪዎች በጊዜው አካፍዬ ነበር። ምላሽ ግን አልነበረም። የካውንስሉ አስመስራች የአገሪቱ መሪ፣ ካውንስሉ የተጸነሰውና የተወለደውም በቤተ መንግስት ውስጥ መሆኑ ብቻ ሳይሆን ተቋሙ መንግስታዊ ስራን ማለትም ፈቃድ መስጠትና ማደስን የሚሰራ በአዋጅ የተቋቋመ መስሪያ ቤት ነው። በሌላ አጠራር ይህ መስሪያ ቤት ቆንስላ ነው። ቆንስላ የምለውም ስለዚህ ነው። ቆንስላ የአንድን መንግስት ስራ ተቀብሎና ወክሎ በሌላ መንግስት ውስጥ ወይም ግዛት ውስጥ የሚሰራ መንግስታዊ አካል ነው። ይህ ካውንስል በአዋጅ መቋቋሙ ህጋዊ ያደርገዋል፣ መንፈሳዊ ግን አያደርገውም። መንግስታዊ ያደርገዋል እንጂ ወንጌላዊ አያደርገውም። በመሆኑም ነው መንግስታዊ ያልኩት። የመሥሪያ ቤት ህጋዊና መንግስታዊ ፈቃድ ሰጪ ከሆነ ከሌላ ህጋዊና መንግስታዊ ፈቃድ ሰጪ አካል ፈቃድ ማግኘት አገራዊ መብት አይደለምን? የአክብሮት ጥያቄ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምንም እንኳ የዚህ መስሪያ ቤት መስራች አባል ብትባልም መስራች አይደለችም። እንዲመሰረት ተነጋግራና እንዲመሰርቱ ወክላ የላከቻቸው ልዑካን አልነበሯትም። የመስሪያ ቤቱ ምስረታ ሲጀመርም ከወንጌላውያን አብያተ ክርስቲያናት ውስጥ የመነጨ አልነበረም። በፍላጎትና በአስፈላጊነት በፈቃድና በተመሳሳይ ቤተ እምነቶች ጥልቁ ውይይት አልነበረም። ቢሆን ኖሮ ከሐሰተኞች ጋር አንድ ማኅበር ውስጥ መገኘት አይታሰብም። ይህ በመሆኑ ግን ቆንስላው ውስጥ ካሉት ሐሰተኞች ጋር ተባብራ መቀመጥ ኖሮባታል። ከተተከለች መቶ ዓመት ሊደፍናት ሁለት ዓመት ብቻ የቀራትንና ወንጌልን ሳትታክት ያሮጠችን ቤተ ክርስቲያን አከርካሪዋ የተሰበረ ቤተ ክርስቲያን በማለት ካፌ ዘባት ሐሰተኛ ነቢይ ኢዩ ጩፋ ጋር አብራ ማህበረተኛ መሆኗ የእርሷ ሳይሆን የወንጌል ውርደት ነው። ኢየሱስ ሰይጥኗል እና ድህነት ኃጢአት ነው ካለ ሐሰተኛ ሐዋርያ ዘላለም ጌታቸው ጋር ማህበረተኛ መሆን ወንጌላዊ እምነትንና ወንጌልን ማዋረድ ነው። ሌሎችም መለኮታዊውን ትእዛዝ በመናፍቃዊ ልምምድ የመስቀሉን ቃል በሰው አነቃቂ ንግግር ወንጌልን በወንጀል የለወጡ ለመዘርዘር ብዙ ናቸው። ለወንጌላዊት ቤተ ክርስቲያን ከእነዚህ ጋር ማኅበረተኛ መሆን ፈጽሞ የማይገባና የማይገባ ነው። በቀጣይ ዓመት ወይም በቀጣይ ዓመታት እነዚህ ሐሰተኞች የቆንሰላው መሪዎችና የቃለ ሕይወት አለቆች እንደማይሆኑ ምንም ምንም መከላከያ የለም። ይህ ማለት ቃለ ሕይወት ወደ ቆንስላው ከመግባቷ በፊት እና በተለይም ከገባች በኋላ እየታገላት ያለው ጴንጤቆስጣዊና ካርዝማዊ የስህተት አሰራር ከወጣች ወይም ስትወጣ ይቀረፋል ማለት ነው? አይደለም። ከቆንስላው መውጣት ከነዚህ ስር ሰደድ ችግሮች ነፃ ባያደርጓትም ችግሮቹን በጤናማና መጽሐፍ ቅዱሳዊ አስተምህሮ በመጋፈጥ ንጹሕን ወንጌል ሳይሸቃቀጥ በልዩነትና በዘላቂነት ማገልገል ትችላለች። ማኅበረ ምእመናኗንም ከነጣቂ ተኩላዎች ለመጠበቅ የተሰጣትን መለኮታዊ ትእዛዝ በሙሉ አፍ እና ሳትሳቀቅ መናገር በመናገር መወጣት ትችላለች። ስለዚህ ጥያቄ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን ከዚህ ቆንስላ ውስጥ እንድትወጣ ነው። ከቆንስላው መውጣት ፈቃድ ሊያሰርዝ ይችል ይሆናል። ማምለክ የዜጋ መብት ስለሆነ አምልኮ መከልከልን ህገ መንግሥቱ አይደግፍም። ፈቃድን ደግሞ ቀድሞ ፈቃድ ይወጣ ከነበረበት መንግስታዊ አካል ወይም መሥሪያ ቤት ማውጣት ሌላ አማራጭ መሆን የማይችልበት ምክንያት አይኖርም። የቤተ ክርስቲያን ንጽሕና እና የወንጌል ጤንነት እንዲጠበቅ ራስን ከስህተት አሰራር እና ከአሳቾች ህብረት መለየት የግድ ነው። ስለዚህ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ከቆንስላው ማለትም ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንድትወጣ ጥያቄ ነው። አገልጋያችሁ ዘላለም መንግስቱ